ሰላም ማለት ለሁሉም ማህበረሰብ ለአንድ ሀገር አስፈላጊ ነገር ነው። አስር ወር የወሰዱት እዚህ ስልጠና እኔ በጣም ደስ ብሎኝ የምሰራው ስራ ነው። በመጀመሪያ ደረጃ ለምን ከህዝቡ ያለው ህዝቡ ሲደሰት፣ የሚያለቅስ እናት የምታለቅስ እናት ስትደሰት ስታይ በጣም ደስ የሚል ነው ያለው። ለበጎ ውስጥ የተማርኩት በጣም ጠጣምና በጣም አስደሳች የሆነ ነገር ነው የተማርኩት ያለነት ከመልካም ስዝእና ባለ መሆን ነውና ለሌሎች አሪያ የምትሆኑ ጥሪ አቀርባ ነው። በመጨረሻም ወራቤ ዩኒቨርሲቲ ሀ ሁለት ቀን ቆይታችኋል። በቆይታችሁ መልካ መልካም ነገሮች እንዳገኛችሁ ተስፋ አደርጋለሁ። የሄዳችሁበት ሁሉ የወራቤ ዩኒቨርሲቲ ከታሪካችን ከወሰድ ናቸውና በተለይ ከሀገር ምስረት ተያይዞ የገጠሙንን የሀገረ መንግስት ግንባታ ክፍተቶች ይፈታሉ ብሎ ከለያቸው ቁልፍ ስራዎች ውስጥ መካከል ዜጎቻችን ከተወለዱበት አካባቢ ውጭ ሌላው ኢትዮጵያዊ እህት ወንድሙን የሚያውቁበትና ብዝሃ እውቀት ብዝሃ ክህሎት ያለው ሆኖ እንዲወጡ ከማድረግ አኳያ ከወሰዳቸው ቁልፍ ኢኒሽቲቭ ስራዎች ውስጥ አንዱ አሁን እናንተ ወስዳችሁ ልትሰማሩ ይዘጋጃችሁበት የብሔራዊ ወሰን ተሻጋሪ በጎ ፈቃድ አገልግሎት ነው። ይህ ሀሳብ በዋነኛነት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የዛሬ ሶስት ዓመት የምታስታውሱ ከሆነ ተጀምሮ በመጀመሪያው ዙር አስር ሺህ ተማሪዎች ከመላው ሀገሪቱ ተውጣጥተው በተለያየ እውቀት ከትምህርት ባገኙት እውቀት በተጨማሪ ብዛ እውቀት አዳብረው በተለያየ አካባቢ በመሰማራት አሁን ላየነው እና እያገኘ ነው ላለነው አንጻራዊ ሰላም እና ሀገራዊ አንድነት የራሱን አበርክቶ እያደረገ ያለ ትልቅ ፕሮግራም ነው። ሀገራዊ ፕሮጀክት ነው። ዛሬ አሁን እኛ እዚህ ያወራን ሚኒስትር መስሪያ ቤታችን በመላው ሀገሪቷ የተወጣጡ ተማሪዎችን በአራት ዩኒቨርሲቲዎች እያስመረቀ ይገኛል። በአዲግራት፣ በጅማ፣ ዋቸሞና ወራቤ ዩኒቨርሲቲ በጥቅሉ 4700 ተማሪዎች ልክ እናንተ በጋራ ሰልጥኖ ለሀገራቸው ቁልፍ ስራ ለመስራት እና በነፃና በበጎ ፈቃደኝነት በቀጣይ ሶስት ወራት ለመሰማራት እየተዘጋጁ ይገኛሉ። የዚህ ቁልፍ ዋና ሀገራዊ ተልእኮ አካል በመሆናችሁ በድጋሚ እንኳን ደስ ያላችሁ ለማለት እሺ። አመሰግናለሁ። መጀመሪያ ሰላም ማለት ለሁሉም ማህበረሰብ ለአንድ ሀገር አስፈላጊ ነገር ነው። ሰላም ሲኖር ሰው ወጥቶ መግባት ይችላል። እንስሳቶችም የሚኖሩት ሰላም ሲኖር። ሰላም የሌለበት ቦታ ማንም መኖር አይፈልግም። ሲቀጥል ደግሞ በጎነት ለአብሮነት ማለት ያው አንድ መቻቻልን የሚያሳይ ነገር ነው። ሲቀጥል ደግሞ በጎነት ለአብሮነት መኖሩ ወይም ደግሞ ይሄ መሪቃል በዚህ መሪቃል መዘጋጀቱ አንድም ከተለያዩ ቦታ የመጡት ሰዎች መቻቻልን ያስተምራቸዋል። ሲቀጥል ደግሞ ሰላምን ለሰላም ቤዙ በጎነት ለአብሮነት፣ አብሮነት ሲኖር መረዳዳት ይመጣል። ቀጥሎ አብሮነት ሲኖር ነው ሰላምም የሚኖረው ሰውም የሚተባበረው ስለዚህ ዩኒቲን ነው የሚገልጸው። በአጠቃላይ ለሰላም አስፈላጊ ነገር ነው። የመጣበት የጋምቤላ ክልል፣ እኔ ስሜን ሳይመን ይባላል። በጣም ብዙ ነገሮች በትምህርት ነው የሚሰማት። ለምሳሌ እኔን አንደኛ ዙር ነኝ ከሰላምንጸር ብሔራዊ በጎ ፍቃድ ብዙ ጥናት ወዝጅ ያለው ለምሳሌ አንደኛ ዙር አስር ወር የወሰዱት እዚህ ስልተ ዙ ነው

አንድነት ማለት ያው ድሮ ጊዜ አልነበረም። ከጋምቤላ ወደዚህ ወራቤ የምትባሉት ዩኒቨርሲቲ ካልሆነ በስተቀር ለስራ ተብሎ አይመጡም። ለምሳሌ አሁን ደግሞ በዚህ ዩኒቨርሲቲ ላይ ተደጋጋሚ መትቼ ወደ ሲዳማ ክልል፣ ወላይታ ሶዶ፣ ኦሮሚያ ክልል፣ አዲስ አበባ ሁሉ አቅጣጫ ሻፕ ትሻብ እና ሀገር አቀፍ እንደ ያለ ብሄራዊ በጎ ፍቃድ ደርሻ ለሚሚን በጣም አንደኛነት ይታይበታል። እሺ በመጀመሪያ ስሜ ከድጫው ባመጫ ይባላል። ይመጣው ከደቡብ ምዕራብ ኢትዮጵያ በሁለተኛ ዙር በ2014 ብሄራዊ በጎ ፍቃድ ሰልጣኝ ነበርኩኝ። የተመደብኩ በአዋሳ ክፍለ ከተማ ቱላ ሳብሲቲ በሚባልበት አስሮር ያገለገልኩኝ ነበርኩኝ። በዛ በነበረኝ ጥሩ በተመክሮ በደከለ የተመልሼ ወደ ረዳታ መቻችኝቱን በሰላም ሚኒስቴር ላይ በደቡብ ምዕራብ ኢትዮጵያ ላይ በሰላም ነጸጥታ ቢሮ ላይ ረዳታ መቻችኝ እየሰራው ይገኛለሁ። በሶስት ኮርሶች አሉት በሶፍቲ ስኪል እና ደግሞ ኔሽን ቢልዲንግ እና ሲቲንግ ኮምፒቴንሲ ሶስት ኮርሶች አሉ። ሶስት ኮርሶች ደግሞ በጣም ልዩ ናቸው። ራሳችን እንድናይ የምናደርግበት በጣም ተማርኩ በተማርኩበት ፊልድ ይልቅ ከዚህ ከወሰድኩት ትምህርት በጣም አሪፍ ነው። እናም ደግሞ ያሉትን ልጆች ወደዚህ የማስገባት ስራ ነው በመጀመሪያ ደረጃ የምንሰራው። ብዙዎቹ ሌላ ዓላማ ነገር ነው የሚያስቡት። እኛ ስለ ፎካል ስንሰጥ ብዙ ስለ ትምህርቱ ምንሰጣለን ስለ ኮርሱም ማብራሪያ ሰተናቸው ነው ወደዚህ ምዝገባ የምናስገባው ማለት ነው። እንደዚህ አይነት ስልጠናች በጣም ፋይዳ አለው። በመጀመሪያ ደረጃ ላይ በአካባቢያችን ላይ ብዙ ብዙ ብዙ ብዙ ችግርተኞች ያሉበት አቅመ ደካማ ያሉበት ማህበረሰብ ነው ያለ ነው። እኛ ከተማ ላይ አይደለም ይህን ስራ የምንሰራው በምንወርድበት ቀበሌዎች አካባቢ ላይ ይህ የበጎ ስራ ስንሰራ ብዙዎቹ የሌላ ተልኮ ያለን ነገር ነው የሚመስላቸው፣ ወይ የሆነ ክፍያ ኑሮን የምንሰራ ነው የሚመስላቸው። ግን ክፍያ ኑሮት አይደለም። በምንሰራበት ሰዓት እጅግ በጣም የሚያስደስት ነው። እኔ በጣም ደስ ብሎኝ የምሰራው ስራ ነው። በመጀመሪያ ደረጃ ማለት አዎ፣ ለምን ከህዝቡ ያለው ህዝቡ ሲደሰት፣ የሚያለቀስ እናት የምታለቀስ እና ስትደሰት ስታል በጣም ደስ የሚል ነው ያለው። በዚህም ደግሞ ሁሉም አብረን እንድንሰራ ጥሪ እናስተላልፋለን። በጣም አመሰግናለሁ። የመጣሁት ከደቡብ ዞን በስኬቶ። ዞን ነው መጣሁት። ስም በልጅገ ሽብሩ እባላለሁ። አሁን ስለ በጎ ውስጥ የተማርኩት በጣም ጠቃሚ እና በጣም አስደሳች የሆነ ነገር ነው የተማርኩት ያውየውትም የተማርኩትም ያየውትም በጣም ጥሩ አሁን ነጌ በጎነት ለአብሮነት በሚል መርሃ ግብር የትም በሄድኩበት ቦታ በጣም አቅም ያጡትና በጣም ጉልበት አጡት ከመብላት ከመጠጣት ዝቅ ያሉትን ለመረዳት ብቁ ለማድረግ አንድ ሀገር ላይ ችግርና የተለያየ ግጭት የሚከሰት ካለ እነዚህን ግጭቶችን ቀረል ፒስ ኦፍ ፑል በሚል መራ ሀገር ነገሮችን ለማሻሻልና ለማስተካከል እኔ ምን አንተ ትምህርት ተምራለ ከበጎነት ደግሞ እኔ ምን ተምር ሌላዎችን ምን አስተምራለሁ በሚል በስነ ምግባር ለማስተማርና አገሩ የተጎዳ ሀገር ካለ ደከመ፣ አረጋውያን ካለ፣ ህጻናት ካለ፣ ድሃዎች ካሉ የዳሃዳ ምባሎች ካሉ አቅርበ ሰብሰብ አድርጌ ለማሳደግና ብቁ ምክር ለመስጠት ሁን ብዬ ወጥቼ ትምህርት ብቅ ሁኛለሁ።